አንድ ሺ አራት መቶ አርባ ስድስተኛ የኢዳለዳ የአረፋ በዓል እየተከበረ ይገኛል። ዛሬ ጠዋት በመላው ኢትዮጵያ ኢድ ሶላት ተከናውኗል። የኢድ ሶላት በኋላም ምዕመኑ በዓሉን ከቤተሰብ ከዘመድ አዝማድ ጋር በመሰባሰብ በመጠየቅና በአብሮነት እየተከበረ ይገኛል። መዲናችን አዲስ አበባ የኢድ ሶላት ሃይማኖታዊ ስርዓቱን በጠበቀና በድምቀት ተከብሮ መጠናቀቁን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። የኢድ ሶላቱ ጋር ተያይዘው ለተሽከርካሪ ዝግ የነበሩ መንገዶች ተከፍተው አገልግሎት እየሰጡ ናቸው። በተለያዩ የሀገራችን ከተሞች የነበረው የኢድ ሶላት ስነ ስርዓት በደሴ፣ ጂማ፣ ሐረር፣ ድሬዳዋ፣ ባህር ዳር፣ ወራቤ እና በሌሎች የሀገሪቱ ክፍሎችም እየተከበረ ይገኛል። በቤንሻንጉል ጉሙዝ ክልል መተከል ዞን በቡለን ከተማ ዛሬ ጠዋት 12 ሰዓት እስከ ረፋዱ አራት ሰዓት ድረስ ከፍተኛ የተኩስ ድምፅ ሲሰማ ማልፈዱንና በዚህም ሰዎች መሞታቸውንና ንብረት መውደሙን የቡለን ከተማ ነዋሪዎች ለቲክቫህ ኢትዮጵያ ገልጸዋል። ነዋሪዎቹ ጥቃቱን ያደረሰው በአካባቢው ታጥቆ የሚንቀሳቀሰው የሸኔ ታጣቂ ኃይል እንደሆነ ተናግረዋል። ታጣቂው ኃይል ዛሬ ከማለዳው 12 ሰዓት ጀምሮ ወደ ከተማው ዘልቆ በመግባት የመንግስት የጸጥታ ኃይሎችና ንጹሐንን መግደሉ እንዲሁም በርካታ የንብረት መዝረፉን ነዋሪዎች ገልጸዋል። ስለሞቱ ሰዎች ቁጥር ከተማው ገና ስላልተረጋጋ ማወቅ አለመቻላቸውን ተናግረዋል። በአዊ ብሔረሰብ አስተዳደር ዞን መተከል ከተማ የሰላምና የጸጥታ ኃላፊ አቶ በቀለ መኩሪያ ለቲክባ ኢትዮጵያ በሰጡት ቃል ከቡለን ከተማ የመንግስት አመራሮች መረጃ እንደደረሳቸውና ኦነግ ሼኔ ሲሉ የጠሩት ኃይል ዛሬ ማለዳ 12 ሰዓት ጀምሮ ባደረሰው ጉዳት ለጊዜው ቁጥራቸው በውል ያልታወቁ የመንግስት አመራሮችን፣ የጸጥታ ኃይሎችን፣ እንዲሁም ንጹሐን መግደሉና ባንኮችንም መዝረፉን ገልጿል። አንድ የባንክ ሰራተኛ ማግቶ መውሰዳቸውን አክለዋል። ታጣቂዎቹ ጥቃቱን ከፈጸሙ በኋላ ለቀው ወጥተዋል ሲሉም ለቲክባ ኢትዮጵያ ተናግረዋል። በግብረ ሶዶም ሙከራ ወንጀል በሌለበት የ15 ዓመት እስራት የተወሰነበት ተከሳሽ ተከትሎ ለማረሚያ ቤት ማስረከቡን የየካ ክፍለ ከተማ ፖሊስ መምሪያ አስታወቀ። ግንቦት 27 ቀን 2017 በአዲስ ተከሳሽ አስገድዶ መድፈር ወንጀል ሙከራውን የፈጸመ ታህሳስ 3 ቀን 2014 በቀም ክፍለ ጊዜ የካ ክፍለ ከተማ ወረዳ 12 በሚገኝ ጫካ ውስጥ ነው። የግል ተበዳይ የሆነ ህፃን ብቻውን ወደ ጸጉር ቤት ሲሄድ ተስፋ በቀለ በተባለ ተከሳሽ በኃይል ተጎትቶ ወደ ጫካ በመውሰድ ጥቃት ሊፈጸምበት ሲል ህፃኑ ባሰማው ጩኸት የአካባቢ ህብረተሰብ ደርሶ ከጥቃት ማዳኑን ወደ ለፖሊስ ጥቆማ ሊሰጥ ተችሏል። ተከሳሹ ውስጥ ነው። ዋስትና ከተፈቀደ ለቀጠሮ ቀን ያልተገኘ ሲሆን ጉዳዩን ተከታትሎ የፌዴራሉ የመጀመሪያ ደረጃ ፍርድ ቤት ካምዱ ሰባተኛ ወንጀሎች በበቂ ማስረጊያ ካረጋገጠ በኋላ ግንቦት ሶስት ቀን 2014 በዋለ ችሎት በሌለበት የ15 ዓመት ከአንድ ወር ጽኑ እስራት እንዲቀጣ ውሳኔ ያስተላልፏል። ተከሳሹ ተይዞ ቅጣቱ ተግባራዊ እንዲሆን ፍርድ ቤቱ ከሰጠ በኋላ ፖሊስ ብርቱ ጥረት በማድረግ በቁጥር ስር ካዋለው በኋላ ለማረሚያ ቤት እንዲያስረክቡ ፖሊስ መምሪያ ጠቅሷል። እኔ ትራምፕን ባልደግፎ ምርጫውን ይሸነፍ ነበር አለ ኤለን ማስክ። እኔና ኤለን ጥሩ ግንኙነት ነበረ የተነበረ እንደዛ የሚቀጥል አይመስለኝም ፕሬዚዳንቱ፣ ዶናልድ ትራምፕ። የአሜሪካ ፕሬዝዳንት ትራምፕ ከቅድሞ የአማካሪዎቻቸው እና ደጋፊዎቻቸው ከሆነው የዓለም ቁጥር አንዱ ቱጃር ኤለን መስክ ጋር አለመግባባት ውስጥ ገብተዋል። በማህበራዊ ሚዲያቸው ኃይለኛ የቃላት ጦርነት ውስጥ ገብተዋል። የሁለቱ ቢሊየነሮች አለመግባባት በዚህ ሳምንት የመጀመሪያ ላይ የኤለን መስክ መንግስት አዲሱ የቀረቡ በጀት በአሜሪካ ያለበት 3.62 ትሪሊዮን ዶላር ላይ እዳ ይጨመር በሚል ከተቃወመ በኋላ ነው። ፕሬዚዳንት ትራምፕ ከመስ ንግግር በኋላ እኔና ኤለን ጥሩ ግንኙነት ነበረን፣ አሁን ግን እንደዛ የሚቀጥል አይመስለኝ ሲሉ ነበር የመለሱት። ባለፈው በት በተደረገው ምርጫ ከሶስት መቶ ሚሊዮን ዶላር በላይ የሆነ ገንዘብ አውጥቶ ትራምፕን ሲደግፍ የነበረው ቱጃሩ መስክም እኔም ትራምፕን ባደረግነው ምርጫ ይሸነፍ ነበር ያለ ሲሆን የትራምፕ ታሪፍም አሜሪካ ከዚህ ዓመት በኋላ ወደ ኢኮኖሚ ርቀት እንደሚወስዳት ተናግሯል። ትናንት ኤለን ማስክ ፕሬዚዳንት ትራምፕ በኮንግረሱ ጠይቀው ኃላፊነታቸው መነሳት በምክትላቸው ጄጄዲ ቫንስ መተካት አለባቸው የሚል ጽሑፍ ሲያጋራ ፕሬዚዳንት ትራምፕ በጀታችን ለመቀነስ እና ብዙ ቢሊዮን ዶላሮችን ከማጣት ለመታቀም ቀላል መንገድ ለኤለን ማስክ የምንሰጠውን ድጎማ እና ኮንትራት ማቋረጥ ነው ብለዋል። ሁለቱ ቢሊ ነሮች የራሳቸው ማህበራዊ ሚዲያ ሲኖራቸው ኤለን ማስክ ኢክስ ትራምፕ በቱሪዝም መልስ ሲመላለሱ ውለዋል። የኤለን ማስክ ድርጅት ቴስላም ካለመግባባቱ በኋላ የአክሲዮን ዋጋ ወርዶ በ14 በመቶ የቀነሰ ሲሆን በታሪኩ ከፍተኛ የሆነውን የ150 ቢሊዮን ዶላር የገበያ ዋጋም በአንድ ቀን አጥቷል። ኤለን ማስክ ከመቶ ከ129 ቀናት በኋላ ባለፈው ሳምንት ከተሾሙበት ኃላፊነት የለቀቀ ሲሆን ኃላፊነቱ የመንግስት ብክነትን መቀነስ ላይ ያተኮረ ነበር። ከቀናት በኋላ መስክን በማህበራዊ ሚዲያው የቀረበው በጀት አሜሪካን እዳ የሚጨምር ነው፣ የምታጸድቁ ሰዎች ማፈር አለባቸው። ከአሁን በኋላ ፕሬዚዳንት ትራምፕ ስለ በጀቱ ከምንም ሰው የተሻለ ኤለን ማስክ ያውቃል። ድንገት ተነስቶ ችግር መፍጠር አናዶኛል ብሏል። መስክ አዲሱ ፓርቲ መመስረት የለበትም የሚል ሐሳብም እያቀረቡ ናቸው ትራምፕ። ኤለን ማስክም በኃላፊነቱ በነበረበት ወቅት የአሜሪካ ተራድኦ ድርጅትን ጨምሮ በርካታ የአሜሪካ መንግስት ተቋማት ያለ አግባብ ወጪ እያወጡ ነው በሚል በከፊል በሙሉ ለሙሉ እንዲዘጉ ያደረገ ሲሆን በተግባሩ ከ150 ቢሊዮን ዶላር ማዳኑን ገልጿል። የሁለት ሰዎች አለመግባባት የአሜሪካን ፖለቲካና ኢኮኖሚ ወደ ሌላ አቅጣጫ እየወሰደ እንደሆነም ተመልክቷል። መረጃውን ከቢቢሲና ከሮይተርስ ነው የሰበሰብነው።